ዛሬ እንግዲህ ለሪሜዲያል ተማሪዎች ለየት ባለ ፕሮግራም መጥቻለሁ። አንዳንድ ምክሮችን ለመንገር ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ ቻናላችንን ደግሞ እባካችሁ እናሳድገው። ለብዙ ተማሪዎች መረጃዎችን በመስጠት ላይ ይገኛል ማለት ነው። እንግዲህ ወሬ ሳላ በዛባችሁ ወደ ቀጥታ ወደ ፕሮግራሙ ሲሄድ እንግዲህ የሪሜዲያል ተማሪዎች ከእነዚህ ነገሮች ራሳችሁን መጠበቅ፣ ማራቅ አለባችሁ። ስኬታማ ለመሆን እንግዲህ ያላችሁን ሁለተኛ ዕድል የተሰጣችሁን ሁለተኛ ዕድል ለመጠቀም ግዴታ እነዚህን ነገሮች መተውና ማድረግ ያለባችሁ ነገሮችም አሉ ማለት ነው። እነዚያን ነገሮች ዘርዘር አድርጌ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየት አትርሱ። ቪዲዮውን ሙሉ ማየት ብዙ ነገሮችን ለማወቅ ይጠቅማችኋል ማለት ነው። እንግዲህ ሪሜዲያል ተማሪዎች ብዙ ጊዜ ያው ግቢ ሲገባ ብዙ ነገር ሊያዘናጋ ይችላል። ያለው ኢንቫይሮንመንት አካባቢ መቀየር፣ ከቤተሰብ መራቅ፣ ነጻነት ማግኘት፣ እነዚህ በተለይ ነጻነት ማግኘት በጣም ብዙ ነገሮችን ሊያበላሽ ይችላል፣ በአግባቡ ማኔጅ ካልተደረገ ማለት ነው። እና ምንድንም ልላቸው የፈለግኩት እንግዲህ ሪሜዲያል ተማሪዎች ከገባችሁ ትንሽ ቆየት ብላችኋል። የፈተና ጊዜም ያው እየደረሰ ነው ብዙ ጊዜ የላችሁ። ማለትም እንግዲህ የምትፈተኑት ብዙ ነገር ስለሆነ ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ያሉ ነገሮችን ስለሆነ የምትፈተኑት እነዛን ነገሮች እንግዲህ ስታስቧቸው ያላችሁ ጊዜ በጣም አጭር ከመሆኑ የተነሳ ጥንቃቄ ማድረግ አለባችሁ ማለት ነው። እንግዲህ ምን አይነት ስህተት ይሰራሉ የሪሜዲያል ተማሪዎች? ብዙ ያው ማንኛውም ተማሪ የሚሰራው ነው። ግን ሪሜዲያል ተማሪዎች እዛ የገቡት ልምዳቸውን ከነገሩኝ ከእሱ አንጻር የምነግራችሁናል ማለት አንደኛው ብዙ ሰው የሚያጋጥመው ነው። ፈተና ቀኑ ገና ነው በሚል መዘናጋት ማለት ነው። እና ፈተና ሊደርስ ወይም ስኬጁል ሲወጣ ወይም ብቻ እንደወር ቀረው እንደዚህ በጣም ሲወራ ወደ ጥናት መግባትና ቶሎ ቶሎ መቻኮል፣ በደንብ ሳያጠኑ ለፈተና መቀመጥ፣ እነዚህ ነገሮች ሊያጋጥሙ ይችላል። እና አሁን ከገባችሁበት ጀምሮ ያለውን ጊዜያቸው እንድትጠቀሙ ማሳሰብ ወዳለሁ ማለት ነው። እና ብዙ ልጆችም እንደነገራችሁኝ ከሆነ ያው አንዳንድ ልጆች የነገሩኝ አሉ። ትምህርቱ እንዳሰባችሁት እንደ ሃይ ስኩሉ ዲቴይል ላትማሩ ትችላላችሁ። ዋና ዋና ነገሮችን ነው የምትማሩት። በራሳችሁ ስለሆነ ከቨር የምታደርጉት ያላችሁን ጊዜ በአግባቡ መጠቀም ይኖርባችኋል ማለት ነው። ችኮላ መቻኮል እንዳይኖር፣ ለፈተና ጊዜ ያላችሁ አጭር ጊዜ ሲደርስ፣ አጭር ጊዜ ሲቀረው ወደ ጥናት መግባታችሁ ጥሩ ስለማይሆን አንደኛ ብዙውን ነገር ከቨር ለማድረግ ስትሞክሩ መያዝ ያለባችሁን ነገር በመጣደፍ ልትረሱ ስለምትችሉ በዚህ ምክንያት እንግዲህ ያላቸውን ጊዜ ከአሁኑ በአግባቡ ብትጠቀሙ ላስታውሳችሁ ፈልጋለሁ ማለት ነው እና ከሚያጠኑ ልጆች ጋር በጋራ በመሆን አብራችሁ በመስራት ጊዜያችሁ እንድታሳልፉ እና ያላችሁን ጊዜ በአግባቡ መጠቀም ላይ ላስታውሳችሁ ፈልጌ ነው ማለት ነው። እንግዲህ ቢበዛ አራት ወር ነው፣ ከዛ በላይ የመቆየት እድል የላችሁም። እንግዲህ አራት ወር ነው ያላችሁ። ሶስት ወሩን ምንም ሳትሰሩ ሰሩ ተቀምጣችሁ አንድ ወር ብቻ ሲቀረው ወደ ጥናት መግባት ትንሽ አስቸጋሪ ይሆንባቸዋል ማለት ነው እና በጊዜ እንድትጠቀሙ ብዬ ነው ማለት ነው። ሌላው የሪሜዲያል ተማሪዎች እንግዲህ እንግዲህ አንዳንድ ጊዜ ምንድን ነው ቶሎ ለመጨረስ አንዳንድ አሁን ለምሳሌ እነ ማት እነ ኬሚስትሪ ለናቹራል፣ ለሶሻል ደግሞ እነ ኢኮኖሚክስም አለ ማትስም አለ እዛው ላይ። አንዳንድ ጊዜ የኮንሰፕት ነገሮች አሉና እነዚህን የኮንሰፕት ነገሮች ከመሸምደድ ራሳችሁ እንድጠብቁ አሳስባሉ። ማለት ምንድን ነው ኮንሰፕቶቹን መረዳት አለባችሁ። እና ሳትረዱ ሽምደዳ ብቻ ከሆነ ሾርት ሚሞሪ ላይ ስለሚቀመጥ ያው እንደ ሳይኮሎጂ ማለት ነው፣ ሾርት ሚሞሪ ላይ ነው የሚቀመጠው። እና የመርሳት እድል ሊኖር ሊያጋጥማችሁ ስለሚችል ከሽምደዳ ይልቅ በደንብ ጥያቄዎችን በመስራት በመለማመድ ያለፉትን ጥያቄዎች በመስራት ኢቭን ኢንተራንስ መስራት ይጠቅማል ማለት ነው። የሪሜዲያል ጥያቄ እንኳን ባታገኙ ያው ታገኛላችሁ፣ ወርክሽት ሊሰጣችሁ ስለሚችል ሌላ ግቢም ያለ ጓደኛ ምናምን ስለሚኖራችሁ ከነዛ ለነሱ ሊሰጣችሁ ስለሚችል እያስላካችሁ ሼር በመደራረግ ጥያቄዎችን መስራት ይኖርባቸዋል ማለት። ኢቭን ኢንተራንስ መስራት ራሱ ጥቅም አለው እና መቶ ፐርሰንት ከትምህርት ሚኒስቴር ስለሆነ እንግዲህ 30% የማግኘት እድላችሁ በጣም ስለሌለ፣ ከዛው በአሳይመንት በቴስት ምናምን ስለሌለ በጥያቄዎች እራሳችሁን ማዳበር አለባችሁ ማለት ነው። ዝግጅታችሁን በደንብ በደንብ መስራት አለባችሁ ማለት ነው። ስለዚህ ጥያቄዎችን ያለፉትን አመታት ኢቭን ሪሜዲያ ላይ አሁን እናንተ 2015 ላይ 2016 አሁን ሶስተኛ አመት ናችሁ እና ከዚህ በፊት የተፈተኑትን ጥያቄ የማግኘት እድል ስለሚኖራችሁ እነዛን መስራት ይኖርባችኋል ማለት ነው። እና ጥያቄዎች ብዙ ጊዜ አይታችሁ ከሆነ የመደጋገም እድል አላቸው። እና በሆነ አመት የተፈተኑት የሆነ ይደጋገማል፣ ወይ ደግሞ የሆነ ቀየር አድርገው ብቻ ተመሳሳይ ኮንሰፕት ስለሚሆን የመደጋገም እድል ስለሚኖራቸው፣ ብዙ ጥያቄ እየሰራችሁ በሄዳችሁ ቁጥር፣ ብዙ ጥያቄ እየሞከራችሁ በሄዳችሁ ቁጥር ራሳችሁን ስትሮንግ እያደረጋችሁ ትሄዳላችሁ። ምክንያቱም ቻሌንጅ የሚያደርጉ ጥያቄዎች ሊያጋጥሟችሁ ስለሚችል ፕራክቲካል ነገር በተለያየ ዲፈረንት ወይስ በመጠቀም አንድ ነገር በተለያየ መንገድ ሊሰራ ስለሚችል ያንን መንገድ ደግሞ ብዙ ጥያቄ በመስራት ነው ማወቅ የምትችሉት። እና መጽሐፉ ላይ ያለውን ኤግዛምፕሎች ብቻ በመስራት ሳይሆን የተለያዩ ሪፈረንሶችን በዛ ቶፒክ ዙሪያ ያሉ ጥያቄዎችን ጉግል ላይ ሰርች ብታደረጉ ታገኛላችሁ። እና ደግሞ ሳይገባችሁ ምንም ነገር እንዳታልፉ እና መጠያየቅ ይኖራል፣ ዩቲዩብ ይኖራል፣ ብዙ ነገር አለ። በዚህ ሰዓት ሪሶርስ በጣም ብዙ ስላለ ሳይገባችሁ ምንም ነገር እንዳታልፉ ለማለት ነው። እና ጥያቄ በደንብ ስሩ፣ በደንብ ስሩ። የምር ነው ብላችሁ ጥያቄ መስራት በጣም ያዋጣል። የምር እውነቴን ነው። ያው ከልምድ አንጻር ነው። ያው ሬሜዲያል ባልማርም፣ ግን ያው በሁሉም መንገድ ስላለ ጥያቄ መስራት በተለይ ኢንተራንስ ላይ ዝግጅታችሁ ላይ እንደ ክፍተት ምን ላይ ሳጠና ነው እንደዚህ የሆንኩት ይሆናል። አንዳንድ ጊዜ አጠናን ስታይል መቀየር ሊኖርብን ይችላልና ያለንን ጊዜ በአግባቡ ተጠቅመን ምን ላይ ነበር ክፍተት የአስራ ሁለተኛ ክፍል ላይ የሚለውን አይታችሁ ያንን ክፍተታችሁን ሸፍናችሁ ወይም ደግሞ ክፍተታችሁ ያለበትን ችግር በማስተካከል ወደ ጥናት መግባት ይኖርባችኋል ማለት ስለዚህ ቶሎ ወደ ጥናት መግባት አን የሚያዋጣ ምክንያቱም ይህ የመጨረሻ እድል ነው። አሁን ከወጣችሁ ሪሜዲያል ካላለፋችሁ ሌላ እድል የላችሁም። ግዴታ በግል በዲፕሎማ ነው። አሁን ደግሞ አንዳንድ ዲፓርትመንቶች ኢቭን በዲፕሎማ እየቀሩ ነው፣ እና ሁሉ ነገር ጠባብ እየሆነ ስለሚሄድ ራሳችሁን በደንብ እንድታዘጋጁ ልመክራችሁ ፈልጋለሁ ማለት ነው። ያው ከልምድ አንጻር ነው ስለሚጠቅም፣ ይህን ነገር ሼር አድርጉ። ቻናሉም ሰብስክራይብ ሳታደረጉ እያያችሁ ያላችሁ፣ አሁን አላችሁ እያየዋችሁ ነው፣ ሰብስክራይብ አድርጉ። እያየዋችሁ ነው። ስለዚህ አሁን ብዙ ነገሮች የተያዙ ናቸው። ዘጠነኛ ክፍል ያለ ለምሳሌ ስለ ሴት የሚያወራ ማስ ላይ አስራ አንደኛ ክፍል ቢሆን አስራ ሁለተኛ ክፍል ወይ አስራ አንደኛ ክፍል ይደጋገማል ብዙ ጊዜ እና አሁን አስራ ሁለት ላይ ያለ ፈርዘሮን ሴት ብሎ እንደዛ ነገር ሊመጣ ስለሚችል አሁን እነዛ ነገሮች ስለ ሴት ያወራው ዘጠነኛ ክፍል አስራ ሁለተኛ ክፍል ፈርዘሮን ሴት እንደዚህ እንደዚህ ብሎ የሚደጋገሙ ነገሮች አሉ። ሊኒየር ኢኩዌሽን እነዚህ እነዚህ ይደጋገማሉ እና እነዛን ነገሮች ቤዝ ናቸው እና እኔ የምመክራችሁ ነገር የሚሰጣችሁ ሞጁል ላይ ብቻ ዲፔንድ አትሁኑ። ከዚህ በፊት የአስረኛ አስራ አንደኛ ክፍል አስራሁለተኛ ክፍል ያሉ መጽሐፎችን ሪፈር ብታደረጉ በጣም አሪፍ ነው። እነዛ ነገሮች በጣም ይጠቅማሉ። ኢቭን እስከ ፍሬሽማን ድረስ እነዚህ ኮመን ኮርስ የሚባሉ ሳለው አይደለ? ፍሬሽማን ላይ እነዛ ራሱ ከታች ክላስ ጋር ስለሚያያዙ ከታች ክላስ ያሉትን መጽሐፎች ሪፈር ማድረግ በጣም ይጠቅማል እና እዛ ላይ ያሉትን ኤክሰርሳይሶች በመስራት መለማመድ ይኖርባችኋል ማለት ነው። ሌላው እንግዲህ አሁን ለምሳሌ ከዘጠነኛ የተያዙ ቶፒኮች አሉ። የሆነ አንድ ቶፒክ ሆኖ ግን ከሱ ቶፒክ ሌላ ፈርዘር የሚሄድ ቶፒክ አለ። ለምሳሌ አስራ ሁለተኛ ክፍል ላይ ዴሪቬቲቭ ኢንቴግሬሽን ምናምን ተብራቸዋል ይመስለኛል። ሊሚት በአዲሱ ካሪኩለም ጠፍቷል፣ የለም ማለትም ቀርቷል መሰለኝ በአዲሱ ካሪኩለም እንትም ማለት ነው። ይሄ ምንድን ነው ሊሚት ሊሚቴድ ኮንቲኒቲ በእኛ ጊዜ የነበረ 2015 ተፈታኞች ተፈታኝ ነበርኩኝ። ስለዚህ በዛ ሰዓት ነበረ ሊሚቴድ ኮንቲኒቲ። አሁን ግን ቀርቷል መሰለኝ ሊሚቴድ ኮንቲኒቲ፣ ግን ዴሪቬቲቭ አለ እና ዴሪቬቲቭ ላይ እሱን በደንብ ካልቻላችሁ አፕሊኬሽን ኦፍ ዴሪቬቲቭ የሚላለ አፕሊኬሽን ኦፍ ኢንቴግሬሽን ያስተምረን አፕሊኬሽን ኦፍ ኢንቴግሬሽን አለ እና ቤዚክ ኮንሰፕቱን ካልተረዳችሁ ፈርዘር ሲሄድ ለመረዳት ይከብዳችኋል፣ እና ቤዝ ላይ ትኩረት ማድረጋችሁን አትርሱ። ቤዝ ላይ ትኩረት ያደረገ ሰው ፈርዘር የሚሄደውን መረዳት በጣም ቀላል ነው የሚሆንበት፣ እና ያላችሁን ጊዜ በማስተዋል እንድትጠቀሙ አሁኑን አደራላለሁ ማለት ነው። ጊዜው በጣም ይሮጣል የምሬ ነው የምላችሁ። እና ደንገት ሳታስቡት ለፈተና አንድ ወር ቀረው ልትባሉ ትችላላችሁ። የምር ደንገት ሳታስቡት አንድ ሳምንት ቀረው ግን እናንተ ምንም አልተዘጋጃችሁም። ግን ከአሁኑ ዝግጅታችሁን ብትጀምሩ ፕሮግራም እስኬጁል አውጥታችሁ እያንዳንዱ እንቅስቃሴያችሁ ፕሮግራም ላይ ዲፔንድ የሆነ ነገር ብትተገብሩ ውጤታማ ነው የምትሆኑት እና መሞከር ትችላላችሁ። ይህንን የምሬ ነው የምላችሁ ስኬጁል አውጥታችሁ ብሰሩ በጣም ሰክሰስፉል ነው፣ ከምታስቡት በላይ ሰክሰስፉል ትሆናላችሁ። አሁን በዚህ አጭር ቪዲዮ ላይ እነዚህን ወሳኝ ነገሮች ሳነሳ ሞቲቬት ሆናችሁ እንደምትጀምሩ ጥናት ትታዩኛላችሁ። ብዙ ጥናት ያልጀመራችሁ ያላችሁ እና ወደ ጥናታችሁ ግቡ። የምሬ ነው የምላችሁ በኋላ ፈታ ብላችሁ ወደ ፍሬሽማን ኮርስ ወደ ፍሬሽማን ተማሪዎች ተቀላቀላላችሁ ማለት ነው። ቁጭት የሚኖረው ከውጤት በኋላ ነው፣ እና ይህን ባድርገው ኖሮ ምን ነው፣ ይህን ባጠናው ኖሮ፣ ለምን ጊዜን አልተጠቀምኩም የሚል ጸጸት ውስጥ ከመግባታችሁ በፊት ያላቸውን ጊዜ በአግባቡ ተጠቀሙ ልላችሁ ይፈልጋለሁ ማለት ነው እና የሪሜዲያል ተማሪዎች ራሳቸውን ከእነዚህ ነገሮች ጠብቁ ያልኩት ለዛ ነው ማለት ነው። ስለዚህ ጊዜን ከማባከን ከመዘናጋት እነዚህ በቃ ችኩል ችኩል የሆነ ችኮላ ውስጥ አትግቡ። የፈተና ሰዓት ላይ ፍሪ ማድረግ አለባችሁ ራሳችሁን። ቀድማችሁ ባላችሁ ጊዜ ከተዘጋጃችሁ እመኑ፣ የፈተና ሰዓት በጣም ፍሪ ሆናችሁ። ኢቨን ኢፍ ነገ ፈተና ሆናችሁ ዛሬ ማጥናት ላይኖርባችሁ ይችላል። ምክንያቱም ዩ ሃቭ ቱ ቢ ሬዲ ከሆናችሁ ምንም ነገር በቃ ለአንድ ቀን ፈተና መቻኮል አይኖርም። በአንድ ቀን ፈተና ለአንድ ቀን ፈተና በጣም ብዙ ቻፕተር መሸፈን በአንድ ቀን በጣም አስቸጋሪ ስለሚሆን ከወዲሁ እንድትዘጋጁ እላለሁ ማለት ነው። ጥያቄ ምናምን ካላችሁ ለምሳሌ እኔ ማትስ ላይ ቪዲዮ መስራት ማትስ ቱቶሪያል መስጠት እችላለሁ። ማትስ ማስተማር እችላለሁ። አሁን የሦስተኛ ዓመት ሊሆን ሁለተኛ ዓመት ከምናምን ኮምፒተር ሳይንስ ተማሪ ነኝና እስከ ለማትስ ማስተማር እችላለሁ። እና የሚከብዳችሁ ቶፒክ ምናምን ካለ ኮሜንት ላይ አሳውቁ በዛ ቶፒክ ላይ ቪዲዮ በደንብ በደንብ የተደራጀ ቪዲዮ ሰርቼ ሼር አደርጋለሁ እና ያው ኮንቲኒስ የሆነ ቪዲዮ በዚህ ሰዓት ቱቶሪያል መስራት ስለማልችል ነው እንጂ ቢዚ ስለሆንኩ ነው እንጂ ቱቶሪያል ብለቅ ደስ ይለኛል ግን ጥያቄ ካላችሁ ያልገባችሁ ቶፒክ አሳሳቢ በጣም ያልገባችሁ ቶፒክ ካለ ማትስ ለናቹራል ሳይንስ ሲሆን ለሶሻል ሳይንስ ሲሆን የቻልኩትን ሰራላችኋለሁ ማለት ነው እና ከዚህ በላይ ያልኳችሁን ነገሮች በደንብ በደንብ ትኩረት ሰጥታችሁ መስራት እንዳለባችሁ ላሳስባችሁ እወዳለሁ። 85 ፐርሰንት የሚሆነውን የሚሆን ሰው ይህን ቪዲዮ እያይ ያለ ሰው ሰብስክራይብ ያላደረገ ነው እና ባካችሁ ሰብስክራይብ አድርጉ። አሁን ወደ 3980 በላይ ደርሰናል። አራት ሺህ እንዲገባ ፈልጋለሁ እና ሰብስክራይብ አድርጉ። በሚቀጥለው ደግሞ ሌሎች ቲፕ ይዤ ይመጣለሁ እና እንዴት ውጤታማ መሆን እንደቻሉ ያው ስለ ለፈተና አጠና እንዴት ሰክሰስፉል መሆን እንደሚቻል ደግሞ ፈተና አጠናን